የውርስ ክርክሬን ክርክሬ እንደገና ከፍታለሁ፣ እያለች እኮ እርግጠኛ ናችሁ? ኬዲህ ቆይ ታዲያ ገንዘቡን ኬት አምጥቶ አሳከማት? ማህሌትስ እንዴት ልታውቅ ትችላለች? አላውቅ አገር ቢሆን እነዚህ ሰዎች አይተርፉ። እነማን? ዝናና ማህሌት። ዳጣ የማህሌትን ቤት ታውቂዋለሽ? የፍራታ ነው፣ አውቀዋለሁ ነ ያሳይ እንዴ ለምን ይተነሽ ሳይ ያልኩሽ ነው። እንደያ በቃ ተረጋጋ። ወስዳለሁ አይምሮሽ ነው። ቤታቸው ድረስ የነገርሻቸው በጣም ታተበ። ዝና ማህሌትን ሲታድርጉ ገደላት። የብሮኬ ወንድም መደብል እጅ ከፍንጅ ይዞ በቦክስ አቀመሰው። ዝና በጡንቻውና በጉልበቱ የሚተማመነው ዛሬ ግን እስኪና ሁሌ የምታሯሩጠው ሞገስን ዛሬ እስኪና ወንድና ወንድ ይጋጠምልን በማለት በቦክስ ቢለው ተከርብት ወዛው ዲፍት ብሎ ቀረ። ዝና የሚያነሳው ጠፋ። ይሄን ያየው ፈሪው ሞገስ እሱ ሲጥልለት እኔም ልድገመው ብሎ በስድብ ብቻ ሂጅ ልበለው ቢልም ዞር በል በቃ ሄድ እያለ እየገፋ ጣለው። መደብል ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣቸው። ዛሬ ምሳሌ ክፍል ሰባ ሶስት ተለቀቀ። እንግዲህ ወደ ክፍል ሰባ ሁለት ስንመለስ እነ ቅድስቴ ሊይዟቸው ሲሉ መደብልን ሲያዩ ስለምታውቀው ማህሌት ኃይለኝነቱን መሮጥ አለብን በማለት ከእስር ቤት ተለቆ ሲመጣ ነበረ። እነሱ የሮጡ የሄዱት ማለት ነው። ዛሬ ግን ወደ ሰባሱ ስንመጣ ቁጭ ብሎ ከሞገሴ ጋር እያወራ ሳለ፣ እንግዲህ ምንም ቦታውን እየጠየቀ የሚዞረው ዝና ሉላ ናፍቃው በናፍቆት ያለው ዝና ዛሬ ግን ተመስገን በማለት ገና በርቀት ሲያየው ሞገስን ጡንቻውን በመለጠጥ ዛሬ እጅ ስራውን ስራዬን እሰጣቸዋለሁ እያለ ሁሌም በጡንቻው የሚተማመነው ሞገስ ማን ነው? ዝና ዛሬ ፊት ለፊት ለመጋጠም ወሰነ። ጡንቻውን የሚለጠጥ ሁሉንም አድርጎ ወደ እነሱ ሲቀርብ ግን እየገጠመው ወንድና ጀግና የሆነ የብሩኬ ወንድም መደብል ነበረ። ይህን ያየው ተረጋጋ፣ ነገሮችን በትግስትና በመነጋገር መፍታት ትችላለህ፣ ተረጋጋ ቢለውም አንተ ማነው ወንድሜ፣ ዞርበል ቢለው አነጋገሩ ብቻ የብሩኬ ወንድም በጣም ነው ኃይለኝነቱ። ተረጋጋ፣ በስነ ስርዓት ተነጋግረህ ፍታ ቢለውም በፍጹም ዞርበል በማለት ጡንቻውን እየለጠጠ ወደ ነብ ሞገስ ጋር ብሄድም ዞር በል እባክህ ብሎ እንዲህ ይገፋዋል። እንዴ ተው እንጂ በማለት አንተም ምን እንደ ወንድምህ ጀግና ነህ እንዴ? ይለዋል። ጀግና ማለት ምን ማለት ነው እያለው ነበረ። መደብልም ይሄም ቢለውም፣ ዝና ግን አሁን ላይ በጡንቻዬ ነው የምተማመነው፣ ሁለቱንም፣ ሁሉንም እጥላቸዋለሁ በማለት ጉልበቱን ነበር የተማመነው። ሁሌም ወንድኔ ነኝ በማለት ጀግና ማለት መጀመሪያ የጀግና ትርጉሙን ነው እወቀው። ጀግና ማለት ምን አይነት እንደሆነ እለት ነግረኝ ትችላለ ቢለውም እሱ ግን ወደ ጡንቻ መለጠጡ ነበር ያመራው። ዝና ማለት ነው። ነገር ግን እንደዚህ ሲመጣ እሱ ግን በካራቴን በማለት በቦክስ በካራቴን ሲለው እዛው ነው የወደቀው። ዝናም ከሰማይ መጥቶ ነው ከመሬት መጥቶ ቤ ነው እያለ በፍርሃት ተንቀጠቀጠ። ይገባታ፣ ወንድ ነው የምር። መደብር ሁሌም ሞገስ በሩጫ የሚሮጠው መጣብኝ፣ ገና ሲያየው ግን፣ ካያችሁት መጣ እያለ ዝና እያለ ምን ልኳን ነው ወንድ ልጅ አደለህም? እንዴት ተረጋጋ ቢለውም ሞገስ ያንኑ ማራት ሆኖን ለመሮጥ ነበር ያሰበው። ነገር ግን ጀግናው የብሩኮ ወንድም ስላለ ቁጭ በላርፈህ በማለት ኮስታራው፣ ጀግናው ማለት ነው። የዝን ጊዜ እንግዲህ ቁጭ ብሎ ጠብቆም እጅ ስራውን ሰጥቶታል። በመጀመሪያ በመነጋገር በስነ ስርዓት ቢለውም ሊረዳ አልቻለም። የዚህ ጊዜ እንግዲህ ናቶሎ እንግዲህ ወንድ ከወንድ አለና ጡንቻውን ቢለጥጥም እሱ ግን በቦክስ በካራቴን ብሎት እዛው ወድቆ ቀረ። ሁለቱም ተያይዘው ወደ ቤት እኔ በቃ ሉላን ሚስቴን ሚስቴን ቢል ያንተ ሚስት ቦክስ ነው ብሎ አቀመሰው ማለት ነው። ሚስቴን ቀምቶኝ ነው እንዳ ነው ብሎ ግን ለመማታት ነበረ። ዝና ሁሉንም እችላለሁ የሚለው ሁሌም በጉልበቱ የሚተማመነው ዝና ጉልበተኛና ጉልበተኛን አስጊጄ ለጀግናም ጀግናለሁ በማለት እጅ ስራውን ሰጥቶት ትተውት ሄደዋል ማለት ነው። የዚህ ጊዜ ግን ፈሪውና መቧቋው ሞገስ ግን ይህን ሲጥልለት ለመማታትም፣ አንተ ሁልጊዜ ከኔ ጀርባ እየተከታተልክ እንደዚህ ስበብ ትሆንብኛለህ እያለ በስድብ ለመነጋገር ይሞክራል። ወይ አይገጥም። እናም በልና ዝምብለበት ሂድ በማለት ለመማታትም እዛው ተኛበት ይፈልጋል። ግን ናበል ሂድ ብሎ ደበደበለት። መደብር ማለት ነው። መደብርም በቃ ትቶት ይዞት ይሄዳል። በቃ እኔ ወደ ሉላ መሄድ አለብኝ፣ ወደ ሉላ አንተ ደግሞ ሂድ በቃ እኔ ደግሞ ወንድሜን ማመልከት አለብኝ። ብሩክ ይሄን ያክል ጊዜ በሰላም አይደለም ብሩክ እንግዲህ፣ አሁንም አልተገኘም ለስንተኛ ጊዜ ብሩክ ግን፣ ምንድነው የምንለው፣ የምንጠራጠረው ነገር ተመልካቾች የዝና እጅ አለበት ብዬ አስባለሁ። ምክንያቱም ኔዛኔ ስለደበደበው፣ ሁለተኛ ደግሞ እሱን ለመበቀል ለዝና ዝና ማን ነው ብሩክ ማጥፋት አለበት ሞገስን ቅድሚያ ከማጥፋት ምክንያቱም ሞገስ ካለ ጓደኛው ስለሆነ መቼም አይጥለውም። ስለዚህ አሁን ቢጣሉም እንኳን ደብድቦት ነበር በባለፈው ብሩኬም ስለዚህ እሱን ማጥፋት አለብኝ ብሎ በሆነ ነገር እሱን እስር ቤት አስይዞታል ብዬ አስባለሁ። ወይም የሆነ ቦታ አሳግቶታል ብሩኬን ብዬ ነው ማስበው የዝና እጅ አለበት። እናም እንግዲህ አሁን ወደ ፓርቱ ስንመጣ ይሄንም ብሎ የብሩክም ወንድም መደብር ወደ ፖሊስ ጣቢያ ህዶ ለማመልከት ወስኗል። ወንድሙ ይህን ያክል ጊዜ ስጠፋ አንተም ወደ ቤት ሂር በማለት እንግዲህ ዝና ሞገስም ወደ ሉሊት ጋ በመሄድ በቃ ዛሬ እንደዚህ ነበር፣ ምን ሆኖ ነው ፊትህ ያልተፈታው? ብትለውም በቃ ይሄ ዝና እኮ ሊያስቀምጠን አልቻለም ሉላየ እያላት ነበር። ምንድን ነው ዛሬ የማገኘው? አዎ በቃ አገሩን ለቀን እንጥፋ። የት ነው የምንጠፋው? እሺ የት ነው? እሱ እኮ ጂአይፒ ነው ተተክሎለት፣ ካሜራ ተተክሎበት ነው መሰል እየፈለገ በሄድኩበት አላጣውም። በዛ ብንሄድ በዛ ሁሌ በቦታው ነው የሚያገኘን። ስለዚህ እሱ ች አይፒ እንትን ብሎ ነው ካሜራ ደቅኖ ነው መሰል የሚከተለን እያለ ነበረ። እንግዲህ ሲለ የነበረው በቃ ይዞ እያለች እሷም ስታረጋጋው ነበር። እና እንግዲህ ወደ ነዳጣ ጋ ስንመጣ ነዳጣ ምና ምስማነች ቅድስቴ ምንድን ወደ ገባ ለምን ወይ ከንፈሬንስ ሞኝ እሱም ካልነገር ኧረ የኔ ዝጋ ያሳፍራል ወይ ሳም አላ በሌላው ነው እንጂ ጀግና በአንዳንዱ ፈሪ ነው እሱ እያለች በሐሳብና በእንትን ትገኛለች። ቅድስት ብቻዋን እያወራች ነው ያለችው። አሁን እስካሁን እኮ ራሱ ለምሳሌ ወንድም ወልድላት ነበረ። ለምን ወይ እንደዛ አላደረም? ለምን ጠፋና ነው? እኔም እኮ እንደምወደው ቢያቅ ኑሮ እያለች ብቻዋን ታወራለች ማለት ነው። እንግዲህ ቅድስትም ይሄን እያለችን ዳጣም አብረዋት ነበሩና፣ ቅድስቴም ዳጣም፣ ምሳሌም

ይሄንን እያለች ሳለ በቃ ሲዋይሽ በዚህ ይሁን ላንቺ ሁለኛ አገባንም እያለ ላንቺስ እሱ ወንድምሻት ታዲያ ቢሆለኛው ወንድማችን ላንቺ ደግሞ ሌላ ነው እያለች አልነበረ። እንግዲህ ቅድስትን በዚህ ውስጥ ነበረ። እና አሁን ወደነ እንትና ጋር እንመጣለን። ኤፍራታንና ቅድስት ማነች ማለት ጋ ስንመጣ እያወሩ ነው እንግዲህ። ስለሱ ግን እኒህን ሰውዬን ምንም አላም ነው እያለች ኤፍራታ ብልጧ እያለች አልነበር እኔ እንደ ለምንድን ነው አንቺ ለራስሽ አታረጊም? ግን ስራው ምንድን ነው? ስለ ስራው እንኳን እኮ እኔ እንደው እሱ ሰው እየፈራው አለው የሚሰራው እኔ ስራው ስራ እያለች ኤፍራታ ትጠራጠራለች። እኔ ምን አገባኝ? ገንዘቡን ያምጣልኝ ስጠኝ እንጂ እያለች የገንዘብ ወዳጇ ማህሌት በገንዘብ የምታመልከዋ እንግዲህ ገንዘብ ነውና ወዳጇ የሚያለች ነው። አሁን ግን አንድ ነገር መሄድ አለብን። ምንድን ብር ይህንን እንትን እንዲል ስለ እኔ ብሩን ስጭኝ፣ ሌላው ተምትገዥልኝ እያለች ነበር የፍራታ። ብሩን ስጭ ብትላ፣ እሺ እሰጥሻለሁ፣ ግን አንድ ነገር ካደረግሽ፣ ምንድን እነ ብሩክ ቤት እንሄድ። ለምን ሲባል ነው የምንሄደው? እንሄድና እዛው እንትን ታያለሽ፣ የቤቱን እንትን፣ ክስ አንስቼ አሁን ክስ ጀምሬያለሁ፣ ይግባኝ ጠይቄያለሁ፣ ይህን ክሱን እንዲሰጠው እንሄድ ትላታለች። እሷም እንግዲህ ይህንን ብላት ቀጥታ እነሱ ተሰብስበው እነ ማንችን እና ቅድስቴ እና ምሳሌ ሶስቱን መገበል ተቆጭ ብለው ስለ እነሱ እያወሩ ነበርና እንግዲህ ብሩክ ጠፋ ይመጣል እያሉ ነበር። እነሱም እንግዲህ በር ሲቆረቆር መጣ ብለው በደስታ እየዘለሉ ወደሱ ይመጣ በሩን እሩጣ ቅድስት ስከፍት ያልጠበቀቻት ማህሌት ናት። ማህሌት መንገድ ምን ፈልጋችሁ ነው በማለት በድንጋጤ ይቆማሉ ሁሉም። እሷም ያንን የያዘችውን ፋይል ይሄንን ለብሩክ እንድትሰጪ ይሄው ክሱን፣ እሱ ግን ብልጥ ነው፣ ቤቱ አልተሸጠም ቤቱን የከራከራለሁ ከስሸዋለሁ ይሄንን እንድሰጭ በማለት በጣም ግራ ይጋባሉ ምን ፈልግሽ ነው እያለች ቅድስ ማነች ዳጣም እንግዲህ እያናገረቻቸው ነበረ ይሄንን ብላ ሳለ እንግዲህ እሷም ይሄን ተቀብለዋት ውጭ ከዚህ እያለቻት ማነች ኤፍራታም ግትር ብላ በምትቆም ጊዜ ጀግናዋ ዳጣ ነች ስትላት ሩጣ ትሄዳለች። አንቺማ መሃይ ምን ታውቂያለች ደግሞ ሁሉንም ምስጢር ላንቺ ሊያወራሽ ትፈልጊያለች እንደ የቤት ሰራተኛ እኮ ነች እያለች ሁሌ ሰው የምትነቀው ማህሌት አሁን ላይ ዝጋ ትገኛለች። እንግዲህ የዝና ኖሮ ይዛ ይዛ መታለች። እኔ ግን ይሄ ዝና የሚባለውን ኤፍራት አብልጦ አላምነውም። የሚሰራውም ግን ወንጀል እንዳይሆን የሚሰራው እያለች ትጠራጠር ነበረ ማለት ነው። እንግዲህ ይሄን እያለች ቀጥታ ተቀብላ ወረቀቱን ወደ ሞገስ ጋ ነው የደወለችው። ቅድስቴ ቤቷ አልተሸጠም ብላ የሆነ ወረቀት አንጥታ ሰጠች፣ ፋይል በምትል ጊዜ እንዴት፣ እንግዲህ ብሩክ ማነው፣ እኔ ያን ሁሉ መስዋዕት የከፈልኩት እንዴት እያለ ነበረ። ሁሉንም ነገር የከፈለው በጣም ጥያቄ ውስጥ ገብቷል ማለት ነው። ይሄንን ሲሰማ ሞገስ በጣም ደግሞ እንዴት ይህን ያደርጋል እያለ ከመጥፋቱ ይልቅ ይሄ ነገር አንድ ነገር ቢኖርበት ነው ቢሉም ደግሞ እንደ ቢያደርግም ደግሞ አትጣላው፣ ምክንያቱም አንተ ኩርፈዋል። እንዴትስ ሊያማክርህ እንዴትስ ሊነግር ይችላል? እያለች እያረጋጋቸው ነበረ። ሉላም ማለት ነው ቢሆንም እያለ ነበር። እንግዲህ ወደ መደብረው ነው ወደ መደብረው ጋር ስንሄድ እሱ ደግሞ በቤት ይመጣና ሁሉንም ነገር ቅድስት ተነግረዋለች። ምንድን ነው ነገሩ ወይም ወረቀት ቤቷ አልተሸጠም ብላ ሰጠችኝ አመጣኝ በምትለው ጊዜ ወንድም የአንድ ነገር ይሁንና ከእነሱ ላይ አልወርድም እንዴት ሊሆን ቻለ በማለት የሆነ ጥርጣሬ ውስጥ ገብቷል ማለት ነው። መደብር አሁን ተነሽ እና ቀጥታ ወደ እሱ ቤት ውሰጂኝ በማለት ቅድስ ማንነት ዳጣን ይላታል። ዳጣም እሺ በማለት እሺ የፍራታን ቢል ነው ትገጥማቸው ነው ዝና እኮ ትችለዋለች ያለች ነበር እና ነኝ እያለች ይቆጣ ነበር። እሱም የሆነ ነገር ጥያቄ እነሱ አሳፍነው ይሆናል በማለት ጥያቄ ውስጥ ገብቷል። እንግዲህ ወደ ማህሌት እና ጓደኛዋ ዝና ስንሄድ፣ እንግዲህ ካፌ ቁጭ ብለው እያወሩ ሳለ ለዛሬ ቆይቼ ከነ ከእነ እንትና ቤት ወረቀት እየሄድኩ ስትለው እንዴት እንዴት የምነግርሽን ሁሉ ትሄጃለሽ በማለት እሱ እንግዲህ እብድ ይሆናል። ወረቀቱን አድርሼ ክሱን መስርቼ እንዴ አንተ አይደለ እንዴ እያልከኝ እንደዚህ ቤቱ አልተሸጠን ብለሽ፣ ስለዚህ እና ሳታማክሪኝ ምን ልታደርጊ ሄድሽ እያላት እሷን ይሄን ታደርጊያለሽ በማለት አንገቷን ሴት ውስጥ አርጓታል። እንግዲህ እዚህ ቦታ ላይ የምንረዳው ፓርት ሰባ ሁለት ላይ የሆነ መድኃኒት የሕገ ወጥ እንትኖችን ኮኪሶች እንትን የሚባሉትን መድኃኒት ይዞ በዝውውር እንትን ሲል እሱን ይዞ ህዶ ልጁንም በነፃ አሳክሟል እያላት ነበር። ይህን ሲላት የነበረው እንግዲህ ይህንን ስንል እናም አሁን ላይ ብሩክን ያሳገደው ዝና ነው የሚል እንትን አለን። ያሳፈን የእሱ ሰዎች። ምክንያቱም ሉላንም ሲጠይቃት ወንጀል ነው የሚሰራው የሚሰራውንም ስራ ነግረዋለች፣ ለሞገስ ማለት ነው። ሰው ማገት እንደዝመረግ የሚሸጠውም ደግሞ ህገ ወጣቾችን እንደሚሰራ ነው ለሞገስ ስነግረው የነበረው። እናም አሳስሮ አሳግቶት ነው የሚል ሀሳብ አለን። ለት ግን የስራዋን ነው ያገኘችው። እሷን ሲት አደርጎ እዛ ሆቴል ሰው እያየ አንቋት ነው እንግዲህ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። መልካም ጊዜ ይሁንላችሁ። ባይ ባይ